በሚዛን ቴፒ ዩኒቨርሲቲ ቲቺንግ ሆስፒታል ራሳቸውንና ስድስት ልጆቻቸውን እያስታመሙ ያገኘናቸው ናቸው። የቤንች ሸኮ ዞን ነዋሪ የሆኑት ኢብራሂም ዑመር የወባ ስርጭት ከዕለት ዕለት እየጨመረ በመምጣቱ ለበርካታ ወጪና እንግልት ተዳርገዋል። ስድስቶች ወባ ታመን ያው እየታከሙ ነው ያለን። ሰላሳ ዓመት ዜ አካባቢ መኖር ከጀመ የአሁኑ እኮ ወረሽ ነው ወባ ታሆን ወረሽ ነው የሚባለው። በቤተሰብ ስድስት አምስት አራት እየጣለ ያው ደግሞ የህክምናም ችግር ያው በውጭ ትታከምሽ ማእት ብር ነው የምትዋጪው

የግድ በግምትም ስለምንወጥ በሽታው የሚከፋው፣ የመድኃኒት ስርጭት ያንሳል። አሁን ክረምት ትንኝ ምናምን ስላለ በእሷ ትነድፈናለች፣ ከበሽታ ወደ ትተላልፋለች፣ ሁሉም ይታመማል። በዩኒቨርሲቲው ቲችንግ ሆስፒታል ወላጅ አባቱን እያስታመመ ያገኘ ነው አብዮት ቦሪ፣ የወባ በሽታ በአካባቢው እየጨመረ በመምጣቱ በሽታው በእጅጉ አሳስቦታል። በወባ በሽታ ምክንያት በተደጋጋሚ አባቱን ወደ ሕክምና እየወሰደ እንደሚያሳክምና፣ ይኸው በወራቱ ውስጥ ለሶስተኛ ጊዜ ነው እያስታመምኩ ያለሁት አሁን እኔን ራሱ እያመኝ ነው። የሚያመው በተመሳሳይ ነው የሚያመው፣ ወባ ነው። በሳምንት ልዩነት ያማል። ታክመን ስንድን ደግሞ በሳምንት ልዩነት ነው የሚያመው። አማራጩ ኳርተም ተወስዳላችሁ፣ በዛ ነው የሚድ ነው የሚባል ቋንቋዎች አሉ። ወስተን ስንታከም ምንም ለውጥ የሌለበት ሕክምናው ነው፣ ጊዜያዊ ማስታገሻዎች ነው የሚሆነው ሙሉ በሙሉ ኖርማል መዳን ማዳን አልቻልንም። እስከ ዛሬ ድረስ እንታክማለን። በወራት ሁለት ዙር ሶስት ዙር በሽተኛ ሆነ ነው ያልነው። በኢትዮጵያ ካለው አጠቃላይ መልክዓ ምድር 75 በመቶ ያሉ ለወባ በሽታ ስርጭት አመች ነው። አሁን ላይ በደቡብ ምዕራብ ኢትዮጵያ ክልል በሚገኙ ዞኖች የቤንች ሸኮ ዞን የበሽታው ስርጭት በስፋት ይገኝበታል። በሚዛን ቴፒ ዩኒቨርሲቲ የምርምር እና የማኅበረሰብ አገልግሎት ዳይሬክተር የሆኑት ዶክተር ቡዛዮ አለማየው በየጊዜው በባለሙያ የታገዘ የአካባቢ ቁጥጥር ሥራ እየተሰራ ቢሆንም በሽታው ስጋት መሆኑን ነው ያነሱት። ለዚህም ሲባል በዩኒቨርሲቲው የተጀመረው ጥናትና ምርምር ተስፋ ሰጪ ውጤቶች ታይተውበታል። ደቡብ ምዕራብ ክልል ውስጥ እንዳለ መጠን ወደ ሀያ ወረዳዎችን ከክልል ጤና ቢሮ ጋር ሆነ ያጠንተናል። ባለፈው የካቲት ጀምረን ማን ነው። ስለዚህ ወደ 1552 ቀበሌዎችን ወረዳ ቤቶችን ስንጎበኝ አብዛኛው ሰው ታማን መታመሙ ብቻ ሳይሆን አንዴ ብቻ አይደለም፣ በአመት 10 ጊዜ፣ 12 ጊዜ፣ በወር 3 ጊዜ፣ አራት ጊዜ ታማን። ይሄ ጥናቶቻችን ፐብሊሽድ ሆኗል ዓለም ውስጥ ያሳውቀናል። ወባን ከኢትዮጵያ ማጥፋት ነው አልፎም ከሌሎች አፍሪካ ሀገሮችም ጭምር ምክንያቱም የብዙ ጊዜ ወባ ያላደጉ ሀገሮች በሽታ መሆኑ ይታወቃል። በራሳቸው ብዙ ምክንያቶች ያሉበት ስለሆነ ስለዚህ ምንድን ነው የቀጣይ ወባን ለማጥፋት በሚደረገው ነገር ርብርብ ላይ የዚህ የኢንሴክተር እዚህ ውስጥ መቋቋሙ አንዱ ትልቁ እና ዋነኛው ተግባር ነው። እዛ ውስጥ ምንድ ነው የሚያደርገው የዚህ ምርመራ ውስጥ አንደኛ ቀድሞ በሽታ ለመከላከል ይጠቅማል። ከተከሰተ ደግሞ ለኮንትሮል ለማድረግ ለመቆጣጠር ከዛ ደግሞ ሕክምና አገልግሎት ላይ ይሰጣል። በሀገር ደረጃ የወባ በሽታ ስርጭት በከፍተኛ ሁኔታ እየጨመረ በሚገኝበት ወቅት የሚዛን ቴፒ ዩኒቨርሲቲ አጋር ተቋማት ጋር በጋራ በመሆን የጀመረው ጥናት በዞኑ በከፍተኛ ሁኔታ እየጨመረ የመጣውን የወባ ስርጭት ለመቆጣጠር ያግዛል። ጤና ላይ ከሚሰሩ ተቋማት ውስጥ በቀዳሚነት ከእኛ ተቋም ጋር የሚሰራ አንዱ ትልቁ ድርጅት አህሪ ይባላል። ከአህሪ ጋር የጀመርናቸው ወባን የመከላከል በምርምር የመደገፍ ስራዎች ከዚህ ከ3 ዓመት በፊት የተጀመሩ ስራዎች አሉ። አሁን በቅርቡ ግን ከሶስት ወር በፊት የጀመርነው አንድ በጣም አበረታች ዓይንን የሚከፍት ስራ አለ። ይህም ምንድን ነው እዚያ አካባቢ ያለው የወባ ስርጭት የወባዋን ባህሪ የትኛዋን ያቺ ወባ የምታስተላልፈዋን የትኛዋን ባህሪና የምትራባበትን መንገድ እንደገና ከሰው ጋር እንዴት ተላምዳ እንደምትኖር እንዴት እንደምትተላለፍ ያን በሥነ ሥርዓት በምርምር ተደግፈው እንዲሰራ የማድረግ ነው። ከአንድ ወር ከሁለት ወር በኋላ ጥሩ ነገር እናገኛለን ብለን እናስባለን። ከመማር ማስተማር ጎን ለጎን ችግር ፈቺ የምርምር ስራዎችን በመስራት ማህበረሰብ አቀፍ የማህበረሰብ አገልግሎቶችን እየሰጠ ሲገኝ በ2017 የመማር ማስተማር ዘመን 12 ምርምርና ጥናቶችን መጀመራቸውን ሰምተናል። ካለን የገንዘብ የሰው ሙያ አቅም አንጻር በዚህ ዓመት አስራ ሁለት የምርምር ስራዎችን እንሰራለን ብለን ኮላ አወጠናል ማለት ነው። ማህበረሰቡ ጋር ልንፈታቸው የታሰቡ ችግሮች ምንድን ናቸው? ይህን ለማድረግ የእኛም ባለሙያዎች ከሁሉም ዲሲፕሊን ሰዎች አዋቅረን ኮሚቴ አዋቅረን ወደ ሶስቱም ዞኖች እንዲንቀሳቀሱ አድርገን ማህበረሰቡ ጋር ያሉ ችግሮች ተለይተው እንዲመጡ አድርገናል ማለት ነው።